ብፁዕ ወቅዱስ አቡነ ማቲያስ የኢትዮጵያ ተዋሕዶ ቤተ ክርስቲያን ተቀዳሚ ፓትርያርክ፣ ክብርት ወይዘሮ ሻዊት ሻንቃ የኢትዮጵያ ባህልና ስፖርት ሚኒስትር ሚኒስትር፣ ብፁዓን አበው ሊቃነ ጳጳሳት፣ ክብራትና ክቡራን አምባሳደሮች፣ ጥሪ የተደረገላችው እንግዶች ውድ የአዲስ አበባ ከተማ ነዋሪዎች ከሁሉ በማስቀደም ለመላው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምዕመናንና ምዕመናት እንኳን ለመስቀልና ለደመራ በዓል በሰላም አደረሳችሁ ማለት ወዳለሁ። የመስቀል በዓል ሲከበር ከሁሉ በፊት የሚያስታውሰን ጌታችን ኢየሱስ ክርስቶስ ለሰው ልጆች መዳን ሲል በመስቀል ላይ የከፈለውን የፍቅር ዋጋ ነው። በኃጢአት ለጨለመው ዓለም ብርሃን የሆነበት ወደር የሌለው ፍቅር የተገለጠበት ኃይልና የኃይልና የጽናት ምልክት እንደሆነ ይታመናል። መስቀሉን የምንፈልገውና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 የመረዳዳት እንዲሆን ከልቤ እመኛለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አርጌ አመሰግናለሁ።